ብዙዎች በውጭ ያሉና አዲስ አበባ ያሉ አንዳንዴ ታረቁ የሚሉን ሰዎች ሊታረቅ የሚፈልገውን ኃይል ወየውን ልታርቀህ ደግሞ ይላል። የሚደራደረውን አትደራደር ደግሞ ይላል። ለምን? በዚሁ አጀንዳ የመቆየት ፍላጎት ስላለ። በእኛ በኩል ስንጀምር ሁሉ ጋብዘናል። ኦነጉንም ግንቦት ሰባቱንም ኢህአፓ ኢህአፓ የሚባል ፓርቲ እኮ የመጣው በእኛ ዘመን እኮ ነው። ኢህአፓ እኳ ይፈቀድለት በኢትዮጵያ ውስጥ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 መካከለኛ እና ከፍተኛ የሚባሉ 200 ቢሊዮን ብር የሚገመቱ ወጪ የሚወጣባቸው 14 ፕሮጀክቶች አሉ። ሰፊ ነው ስራው። ትልቅ ስለሆነ በዛው ልክ ክፍተቶች ይኖራሉ። ይሄን እያየን እየፈተሽን እናርማለን። ያው እርስዎም እንደሚያውቁት ሁሉም ክልል መሄድ ሰውን ማነጋገር የምንፈልገው የሚዘነጉ ጉዳዮች እንዳይኖሩ በማለት ነው። እና የበቃ የጨረሰ ሁሉን የሚያሳካ እንከን አልባ መንግስት አይደለም፣ ነው የሚመራው። ብዙ ድካም ያለበት መንግስት ነው። ነገር ግን እስካሁን ኢትዮጵያ ውስጥ በእኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ደግሞ ታይቶ አይታወቅም። ይሄ ደግሞ እውነት ነው። ስለዚህ